ቀይ መስመሩ ተጥሷል ኢራን ትወድማለች። አሜሪካ ጦርነቱን ተቀላቀለች መካከለኛው ምስራቅ ነደደ የኢራን እስራኤል ጦርነት በአስከፊ ሁኔታ ቀጥሏል አሁን የተነሳውን እሳት ማንም ሊያስቆም አይችልም አሜሪካ ጦሯን አንቀሳቅሳለች እስራኤል ቀይ መስመር ተጥሷል ስትል በቁጣ ነዳለች ኢራን ገና በቀሌን አልተወጣውም ቴላቪቭ ትነዳለች እስራኤል ጋዛን ትሆናለች ስትል እየፎከረች ነው በመካከለኛው ምስራቅ ሁሉንም ነገር ተረት አድርጎ በነበር የሚነገር ታሪክ ብቻ ሊጻፍ አስፈሪ ጦርነት ተነስቷል። ዝርዝር መረጃውን በትንታኔያችን የምንመለከት ይሆናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁን ቆዩያል። በቅድሚያ ለቻነላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ፣ ቪዲዮም ላይክ ማድረግ ቤተሰቡን ይወዳጁያል። ወደ መረጃው እናሸጋግራችሁ። አሁን ኢራን ቀዩን መስመር አልፋለች እና ትጠፋለች ሲል የእስራኤል መከላከያ ሚኒስቴር ተናግረዋል። ኢራን የንጹሃንን አካባቢ ኢላማ ውስጥ በማስገባት ቀይ መስመሮችን ሁሉ አልፋለች ሲል ወቅሰዋል። የእስራኤሉ መከላከያ ሚኒስቴር እስራኤል ካቲዝ በሚሳኤል ጥቃት ንጹሃንን መታለች በሚል ቢሆንም ቴህራን ለቴልአቪቭ ጥቃት ምላሽ ሰጥቻለሁ ባይናት፣ የአያቶላሊ ከማሊ አስተዳደር ከባዱን ዋጋ ይከፍላል ሲሉ የዛቱት የእስራኤሉ መከላከያ ሚኒስቴር ካቲዝ ራሳቸው ከማሊ ችግር ውስጥ ይገባሉ ሲሉም አስጠንቅቀዋል። ኢራን በኒኩለያ ጣቢያዎችና ወታደራዊ ማዘዣዎች ላይ ስለተዘነዘርባት ጥቃት ምላሽ መስጠቷን ያረጋገጠች ሲሆን በእኛ ላይ ጥቃት ሲዘነዘር የሕልውና ጉዳይ ነው ይባላል፣ መልስ ስንሰጥ ጸባጫሪ ሀገር ያደርጉናል በሚልም የእስራኤልን አጋሮች ወንጅላለች። በዛ ላይ እስራኤልን ለመከላከል የሚሞክር ሀገር ካለ የቴህራን ሚሳኤሎች ሰለባ ይሆናል ስትልም ኢራን ታለች። በሌላ በኩል የእስራኤሉ መከላከያ ሚኒስቴር ካቲዝ አደገኛውን ጥቃት በተደጋጋሚ በኢራን ላይ እንፈጽማለን ሲሉም አስጠንቅቀዋል። የእስራኤሉ ጠቅላይ ሚኒስቴር ቤናሚን ኔታንያሁ ለኢራን ህዝብ ባደረጉት የቪዲዮ ንግግር ኢራን ላይ የሚሰነዘረው ጥቃት ኦፕሬሽን ራይዚንግ ላዮን የሚል ስያሜ እንዳለው በመግለጽ የእስላማዊ መንግስትን የኒውክለርና የባላስቲክ ሚሳኤል ስጋትን ለማክሸፍ የተደረገ ነው ብለዋል። ኔታንያው አክለውም ባለፉት 24 ሰዓት ውስጥ የእስራኤል ኃይሎች ከፍተኛ የጦር አዛዦችን፣ ከፍተኛ የኒኩሌር ሳይንቲስቶችን ለስላሚክ አገዛዙ በጣም አስፈላጊ የሆነውን የማበልጸጊያ ፋሲሊቲና ከፍተኛውን የባላስቲክ ሚሳይል ጦር መሳሪያ እንዳስወገዱም ተናግረዋል። ኔታንያው ተጨማሪ ቅጣት በመንገድ ላይ ነው ያሉ ሲሆን አክለውም አገዛዙ ምን እንደመታቸው አያውቁም፣ በቀጣይም ምን እንደሚመታቸውና እንደሚጎዳቸው አያውቁም በማለት የመጪው ቅጣት ክፋት ምን ያክል ሊሆን እንደሚችል እንደሚችል ፍንጭ ሰጥተዋል። በኢራን ዋና ከተማ ቴራን ተጨማሪ ፍንዳታዎች መሰማታቸውን የተለያዩ ሚዲያዎች አሁን እየዘገቡ ነው። ይህም በእስራኤልና በኢራን መካከል ያለው ግጭት አሁንም እንደቀጠለ መሆኑን ያመለክታልም ተብሏል። የኢራን መንግስታዊ ሚዲያዎች የቴህራን አየር መከላከያ ስርዓት የእስራኤልን ጥቃት ለመመከት በንቃት እየጠበቀ እንደሚገኝም ተናግረዋል። ይህ ፍንዳታ የተሰማው ኢራን ቀደም ሲል እውነተኛ ቃል ኪዳን ሶስት በሚል ስያሜ በእስራኤል ላይ መጠነ ሰፊ የሚሳይልና የድሮን ጥቃት ከሰነዘረች በኋላ ነው። ተንታኞች እንደሚሉት የቴህራን አየር መከላከያ ስርዓት በንቃት እንዲጠብቅ መደረጉ እስራኤል አዲስ የአየር ጥቃቶችን በኢራን ላይ የሰነዘረች መሆኗን ወይም ኢራን ለሚጠበቁ ጥቃቶች እየተዘጋ ተዘጋጆች መሆኗን ያሳያል። የእስራኤል አየር ጥቃት ቴራንን፣ ናታንዝን፣ ኢስፋን እና ሌሎች የኢራን ከተሞችን ኢላማ እንዳደረገ፣ ይህም የኒኩሌር ተቋማትና ወታደራዊ ማዕከላትን እንደሚያጠቃልልም መገለጹ አይዘነጋም። ሁለቱም ሀገራት ወታደራዊ እርምጃዎቻቸውን እንዲህ ከቀጠሉ ሰፊ ቀጠናዊ ግጭት የመፈጠሩ ስጋት ከመቼውም ጊዜ በላይ ከፍ ያለ እንደሚሆንም የተለያዩ አስተያየት ሰጪዎች ይናገራሉ። ዓለም አቀፉ ማህበረሰብ በተለይም አሜሪካ ሁኔታውን ለማረጋጋትና ወደ ዲፕሎማሲያዊ መፍትሄ ለመመለስ ጥረቶችን እያደረገች ቢሆንም በአሁኑ ጊዜ የሚታየው ሁኔታ ግን ግጭቱ ተባብሶ ሊቀጥል እንደሚችል ነው። በኢራን እስራኤል ጦርነት መፍትሄ አልባ ጥሪ እየተደረገ ነው። እስራኤልና ኢራን ውጥረቱን ያበርዱ ዘንድ የመንግስታቱ ድርጅት ጠየቀ። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ቴህራንና ቴላቪቭ መተኳኮሳቸውን ማቆም አለባቸው በሚል አስጠንቅቀዋል። ሰላምና ዲፕሎማሲ ማሸነፍ አለባቸው፣ የውጊያ ማቆሚያ ጊዜ ነው ቢሉም ኢራን አዳሯን በእስራኤል ላይ የሚሳኤል ዶፍ ስታዘንባድራለች እስራኤልም እንዲሁ አጸፋሪዎቹን ጥቃት በተለያዩ የኢራን ክፍሎች በዋና ከተማም ሳይቀር ጥቃት በአዲስ መልክ እንደፈጸመችም ተሰምተዋል። ጉተሬስ በመካከለኛው ምስራቅ ጉዳይ ላይ ተደጋጋሚ መግለጫዎችን ቢሰጡም እስካሁን ግን ሰሚያተዋል። በመንግስታቱ ድርጅት የእስራኤል አምባሳደር በእስራኤል ጥቃት 78 ሰዎች ሕይወታቸውን ሲያጡ ከ320 በላይ መቁሰላቸውን አስታውቀዋል። በምሽት የቴሄራን ጥቃትም እስራኤል ከ40 በላይ ዜጎቿ ጉዳት ደርሰውባቸዋል። ለዚህም ነው የሁለቱ ሀገራት መካረር ቀጠናዊና ዓለም አቀፋዊ ይዘት አለው የሚባለው። በሁለቱ ወገኖች በኩል ያለው ዛቻ የበለጠ አለምን ስጋት ውስጥ የሚከታትም ሆኗል ተብሏል። ያም ሆኖ ግን ጉቴሬዝ በኤክስ ገጻቸው ላይ ሰላም ይውረድ በሚል ተማጽነዋል። አሁን አራት ተዋጊ ጀቶችን ወደ አመድነት ቀይራቸዋለሁ ስትል ኢራን ተናግራለች። ተባብሶ በቀጠለው የእስራኤልና ኢራን ጦርነት ኢራን የእስራኤልን አራት ተዋጊ ጄቶችን መምታቷንም አስታውቃለች። ኢራን መልሶ ማጥቃት መጀመሯን ተከትሎም በእስራኤል ከባድ የአደጋ ጊዜ ማስጠንቀቂያ ደውል እየተሰማ ሲሆን፣ ኢራን የተሳካ ጥቃት ፈጽሜያለሁ ያለችም ትገኛለች። የኢራን ጦር ከእስራኤል የተላኩብኝን ሰው አልባ አውሮፕላኖችና ሚሳኤሎችን አክሽፌያለሁ ብላለች። ኢራንና እስራኤል አሁን ላይ አዲስ ውጥረት ውስጥ መግባታቸው የመካከለኛው ምስራቅ ቀጠናን ተጨማሪ ስጋት ውስጥ እንዲወድቅ አድርጎታል። የተለያዩ የሀገራት መሪዎች ውጥረቱ እንዲረግብ በኢራንና እስራኤል ላይ ተማጽኖ እያቀረቡ ይገኛሉ። ኢራን በእስራኤል ላይ የሚሳኤል ጥቃት በፈጸመችበት ወቅት አሜሪካ ሚሳኤሎችን በማክሸፍ መሳተፏን ከፍተኛ የአሜሪካ ባለስልጣናት ገልጸዋል። ኢራን ከሰዓታት በፊት በሁለት ዙር በእስራኤል ላይ የሚሳኤል ጥቃት የሰነዘረች ሲሆን የአሜሪካ የአየር ተዋጊዎችና የሚሳኤል አውዳሚ የመከላከያ ስርዓቶች ሚሳኤሎችን በማክሸፍ መሳተፋቸው ተነግረዋል። በተጨማሪም አሜሪካ በቀጠናው ያላትን የጦር ሰፈሮች ለመጠበቅ ጦሯን እያጠናከረች መሆኑና ወደ እስራኤል ማስጠጋት መጀመሯም ተዘግቧል። በተያያዘ ዜና የአሜሪካ ፕሬዚዳንት ዶናልድ ትራምፕ የኢራንና እስራኤልን ጉዳይ በተመለከተ ከደህንነት ኃላፊዎቻቸው ጋር ያደረጉትን ስብሰባ ከደቂቃዎች በፊት አጠናቀዋል። ውይይቱ መጠናቀቁን የገለጸው ዋይት ሀውስ ተጨማሪ መረጃ ከመስጠት ግን ተቆጥበዋል። መግለጫው የተለጠፈው የአየር ጥቃቶችን ከሚያሳይ ቪዲዮ ጋራ ነው። እስራኤል በኢራን የኒውክሊየር ይዞታዎች እንዲሁም ደግሞ የጦር አዛዦች ላይ ጥቃት ፈጽማ ሶስት የኢራን ወታደራዊ አዛዦችን ከገደለች በኋላ በጥቃቷም ቀጥላለች። ኢራን ዛሬ ጠዋት በእስራኤል ላይ ሚሳኤሎችን አስወንጭፋለች። እስራኤል በኢራን ላይ ጥቃት በመክፈት የጀመረችው ፍጥጫ አርብ ለቅዳሜ አጥቢያ ሌሊትም ቀጥሏል። በሁለቱም ሀገራት ውስጥ የአየር ጥቃቶችና ፍንዳታዎችን መመልከት የተለመደ ሆኗል። ኢራን የአጸፋ ሚሳኤሎችን ወደ እስራኤል በመተኮሷ በቴላቪቭና ኢየሩሳሌም ውስጥ የአየር ጥቃት ማስጠንቀቂያ ደውሎ ሲሰሙ ቴራን ውስጥ ፍንዳታዎች ተሰምተዋል። የኢራን የበላይ መሪ አያቶላህ አሊ ካሜኒ እስራኤል በሀገራቸው ላይ ለፈጸመች ጥቃት ከባድ አጸፋ እንደሚጠብቃቸውም ተናግረው ነበር። ኢራን ወደ እስራኤል በተኮሰቻቸው ሚሳኤሎች ተጎድተዋል የተባሉ አርባ ሰዎች ወደ ሆስፒታል መግባታቸውም የተነገረ ሲሆን ከነዚህ መካከልም ሁለቱ ህይወታቸውን አጥተዋል። የኢራን አብዮታዊ ዘብ እንዳለው በእስራኤል ላይ ባላስቲክ ሚሳኤሎችን ሲተኩሱ፣ የእስራኤል ጦር ሰራዊት ደግሞ ሚሳኤሎችን ማክሸፉንም አስታውቋል። በተባበሩት መንግስታት የኢራን መልእክተኛ በእስራኤል ጥቃት ከፍተኛ ወታደራዊ አዛዦችን ጨምሮ 78 ሰዎች መገደላቸውና ከ320 በላይ ደግሞ መቁሶላቸውን አስታውቀዋል። አሜሪካ እስራኤልን በመደገፍ ስትቆም፣ ቻይናና ቱርክ የእስራኤልን ድርጊት በማውገዝ አቋማቸውን ገልጸዋል። የተባበሩት መንግስታትና ሌሎች ሀገራት ደግሞ ኢራንና እስራኤል ግጭቱን ከሚያባብሱ እርምጃዎች እንዲቆጠቡም ጥሪ አቅርበዋል። እስራኤል በኢራን ላይ የፈጸመችውን ጥቃት ተከትሎ የአሜሪካው ፕሬዚዳንት ኢራን በኒኩሌር ፕሮግራሙ ላይ ከስምምነት ላይ ካደረሰች ከአሁኑ የከፋ ጉዳት እንደሚጠብቃትም አስጠንቅቀዋል። በሌላ በኩል የእስራኤል መከላከያ ሚኒስቴር በቴሌግራም ገጹ ባሰራጨው አጭር መግለጫ የእስራኤል አየር ኃይል በኢራን ውስጥ ያሉ ስጋቶችን ለማስወገድ ኢላማዎችን መምታቱን ቀጥሏል ሲልም ጽፏል። ይህ መግለጫ በእስራኤልና በኢራን መካከል ያለው ግጭት ተባብሶ መቀጠሉን ያሳያል ሲሉ አስተያየት ሰጪዎች ይናገራሉ። በእስራኤልና ኢራን መካከል ያለው ግጭት ተባብሶ ዛሬ ቅዳሜ ሁለቱም ወገኖች የሚሳኤልና የአየር ጥቃቶችን እርስ በርስ መፈጸማቸውም ተዘግበዋል። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች የዛሬው ዝግጅታችን ይሄን ይመስል ነበር። ባረስናችሁ መረጃ እንደተደስታችሁበትና ስለዚህ የእስራኤልና ኢራን ጦርነት አሁናዊ መረጃን በቂ መረጃ እንዳገኛችሁበት እናምናለን። የዛሬውን አበቃን። በቀጣይ ለናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን እናስባቸው መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን መጫኑን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ለአለማችን ይሁን።